በጉበት በሽታ የተለከፈ ሰው እንዴት መዳን ይችላል? በቀላሉ የሚለውን የሶስቱን ሄፓታይተስ ኤ፣ ሄፓታይተስ ዲ እና ኢ የሚባሉትን ቀላል መፍትሄዎች አጋራችኋለሁ። ቢ እና ሲ የሚባሉት በባለሙያ የታገዘ መፍትሄ ቢሰጡ መልካም ስለሆነ አላብራራላችሁም። መፍትሄውን ለምትፈልጉ ሰዎች ግን እኔ ጋ መጣችሁ መውሰድ ትችላላችሁ። እነሱ ባለሙያ እና ክትትል ያስፈልጋቸዋል። በጣም ጥንቃቄ የሚፈልጉ ነገር ናቸው። ካልሆነ የሰውን ልጅ ህይወት ለሌላ አደጋ ማጋለጥ ስለሚሆን ብዬ ያው በግልጽ ልነግራችሁ አልወደድኩም። የሁለቱን መፍትሄ እንዳላቸው መቶ ፐርሰንት አረጋግጥላችኋለሁ። ነግራችኋለሁ። በዚህ በሽታ የተለከፋችሁ ሰዎች ደውላችሁ ተብሎ ስለሚጠራው የጉበት ብክለት መፍትሄ ነግራችኋለሁ። በቀላሉ አርማጉሳ ወይም አቶች ሁለቱን ማለት ነው። አርማጉሳን አይታችኋል ዩቲብ ላይ ቲክቶክ ላይ አይታችኋል። አቶች ደግሞ ዩቲብ ላይ ያለላችሁ፣ በፎቶቸው ደግሞ የቴሌግራም ቻናሉ ላይ ያለላችሁ ተጽፎባቸው፣ እዛ ላይ ወስዳችሁ መለየት ትችላላችሁ። አርማጉሳ ስሩን፣ የአቶች ስሩን፣ ሁለቱን ተሰበስቡና ሰብስባችሁ፣ ስራቸውን ፈጭታችሁ፣ አልማችሁ የሁለቱን ስር የተፈጨውን ስር በነጭ ማር በነጭ ማር ትለውሱና ጠዋት ጠዋት ጧጧት አንዳንድ ማንካ በትንሹ መውሰድ፣ ሳልስት ሳልስት እየዘለላችሁ ማለትም ከሶስት ቀን አንድ ቀን ከሶስት ቀን አንድ ቀን እየዘለላችሁ መውሰድ፣ የማር ወለላ ተደጋጋሚ መውሰድ፣ የማር ወለላ ተደጋጋሚ ያለ ማቋረጥ የማር ወለላ እየወሰዳችሁ ይህንን መፍትሄ ከሶስት ቀን አንድ ቀን ከሶስት ቀን አንድ ቀን እየዘለላችሁ ለሰባት ቀን ብትወስዱ ኤ የሚባለው የጉበት ብክለት ይወገዳል፣ ከናካቴው እናንተ ሰውነት ውስጥ ይጠፋል ማለት ነው። መፍትሄውን ስትወስዱ በጥንቃቄ በተባለው መንገድ ራሳችሁን አጎልብታችሁ ለሌላው ሰው አሳልፋችሁ ከመስጠት ይልቅ ቀድማችሁ በራሳችሁ አረጋግጣችሁ መሆን አለበት። እኔ መፍትሄ ስሰጥ ያው ለማንኛውም ሰው የምሰጠውን ቀምሼ አይቼ አረጋግጬ እኔ ወስጀው አይተው በእኔ ላይ ተጽዕኖ አለመፍጠሩን ካረጋገጡ በኋላ ነው እና የምሰጠው እናንተም ይህን መንገድ ብትከተሉልኝ ደስ ይለኛል። እኔ ህይወት ለማዳን አስቀድሞ የራስን ህይወት መስጠት የተሻለው መንገድ ስለሆነ መድኃኒቶችም ይህን መንገድ ይመርጣሉ። እንዲህ ለሚያደርግ ሰው ክንውኑን ለመስራት አብረው ይተባበሯቸዋል። ዲ ለምንለው ዲ ለሚባለው የጉበት ብክለት የቀጠጥና ወይም የዕጸ ደብተራ ቀጠጥና ወይም ዕጸ ደብተራ የሚባለው ቀጠጥና ዕጸ ደብተራን ሁላችሁም ታውቃላችሁ ቀጥበልና የሀያ ጆሮ የሚባል ስም አለው። የእሱን ስሩን ትፈልጉና ስሩን ፈጭታችሁ በስነ ስርዓት ስሩን ፈጭታችሁ አለማችሁ ነፍታችሁ በማር እየለወሳችሁ መውሰድ ነው። ወይም እንደ ሻይ እንደ ሻይ እያረጋችሁ ትንሽ ማር እያረጋችሁ ስሩን አፍልታችሁ ብትጠጡት ለተደጋጋሚ ጊዜ ይሄ ይወገዳል። ይሄን ማድረግ የማትችሉ ሰዎች ካላችሁ በጣዝማማር ትለውሱትና በጣዝማማር ለውሳችሁ በጣዝማማር ከለውሳችሁ በኋላ አንድ ማንኪያ አንድ ማንኪያ የተቀላቀለውን መፍትሄ በወተት ላይ በትኩስ ወተት በትኩስ ወተት ቀላቅላችሁ አማስላችሁ መውሰድ ነው። ለተደጋጋሚ ቀን ይህንን መፍትሄ ብትጠቀሙ መልካም የሆነ ውጤት ታዩበት አላችሁ። ቢ የሚባለው የጉበት ብክለት በዚህ መንገድ መወገድ ይችላል። ኢ ለምንለው ደግሞ ኢ እየተባለ ለሚጠራው ሰንሰል ሰንሰል ማለት ስሚዛ ማለት ነው። ሰንሰል የሚባለው ቅጠል፣ የሰንሰል ቅጠል፣ የእንጆሪ ቅጠል እነዚህም እኩል እኩል በእርጥቡ በእርጥቡ ጨቅጭቃችሁ አዋህዳችሁ ግማሽ ግማሽ ማንኪያ መዋጥ ግማሽ ማንኪያ መዋጥ። የእንጆሪውን ቅጠል ደግሞ ሸርከት ታርጋችሁ ፈጭታችሁ እንደ ሻይ እንደ ሻይ ትንሽ ማርጠብ እያደረጋችሁ እንደ ሻይ አዘውትራችሁ መውሰድ። ይህ የሚባለውን የጉበት ብክለት ወይም ይሄ ዝምተኛው ገዳይ የምንለውን የሰው ልጅ ህይወት እየቀጸፈ ያስቸገረንን ችግር በዚህ መንገድ መፍታት እንችላለን። ይህን መልዕክት ችግረኛ የሆናችሁ ሰዎች ይህን መፍትሄ ወስዳችሁ በራሳችሁ ካረጋገጣችሁ በኋላ ለሌላው ችግር ላይ ላለ መልእክቱን በማስተላለፍ ብትተባበሩ የአንድ ሰው ህይወት ማትረፍ ቀላል ስላልሆነ፣ ዛሬ ዛሬ ደግሞ ያለንበት የኢኮኖሚ ሁኔታ አስቸጋሪ ስለሆነ ራሳችን በሕክምና አድነን ለመምጣት ፊሳችንም እየደገፈን ስላልሆነ ወቅቱን ጥሩ ስላልሆነ የሰው ልጅ በገንዘብ እጦት ምክንያት ውድ ህይወቱን ባያጣ እላለው። እናንተም እየተገበራችሁ ብታዩት ለእኔ እንደዋላችሁልኝ ነው የምቆጥረው። ብዙ ጊዜ ብዙ ጊዜ እኛ ቆሻሻ የመጣን ልማድ እየኖረን ነው እንጂ ቆሻሻ የማንሳት ልማዱ ይኖረን፣ በልቦናችን የምንመኘውን አይነት ህይወት ይኖረናል። ሌላውም እንዲኖረው እናደርጋለን። ለዛሬ እንግዲህ ቺን ካልኳቸው መጣልኝ የረሳሁት ነገር ልቋጭባችሁ ነበር። ይቸኩልብናል፣ በግንኙነት ሰዓት ቶሎ ነው የምንጨርሰው። የሚስቶቻችን አንጀት እያሳረርን ነው፣ ትዳራችንም ሊናጋ ነው እያላችሁ መፍትሄ የጠየቃችሁኝ ሰዎች አላችሁ። ሶስት ነገሮች ጠንበለል ቀጠጥና እና ቀጋ። የእነዚህን የሶስቱን አበባ ሰብስባችሁ፣ አበቦቹን ሰብስባችሁ ሰልቃችሁ በስነ ስርዓት ማለት ነው። አበቦቹን ሰብስባችሁ ሰልቃችሁ በማር እየለወሳችሁ እንደ ከረሜላ ድቡልቡልቡልቡል እያረጋችሁ ሶስት ሶስት ፍሬ ዋጡበት። በሳልስት በሳልስት ለተከታታይ ጊዜ ይሄን ነገር ብታደርጉ ተተውት ይዘገያል የወርድ ስለሚሆን፣ ጎበዝ ድንቅ የሆነ የሥራ ሰው ይወጣቸዋል። ይሄ የሚያስደስታችሁ ሰዎች ካላችሁ ያው ሴክስ ወይም ይሄ ተቃራኒ ጾታ ግንኙነት አእምሮ ላይ የሚያልቅ ነገር ነው። ይሄ አእምሮ ችግር ያለባችሁ ሰዎች ካላችሁ መፍትሄው ይሄ ነው። ይሄን ተጠቀሙ። እንግዲህ ለዛሬው ይሄ ይበቃናል። በቀጣይ ጊዜ ሌላ ነገር ይዤላችሁ ብቅ እላለሁ። ዮሐንስ ሽፈራው ነኝ። ሰላም